እንዲህ ነው የሚቆረቆረው። ቤቱ እንግዲህ ያው ሲሰራ ካያችሁ፣ የምር ግን ትልቅ ቤት ሆነች። ከባለፈው ይተልቃል። እንደኛው እሷ ደለቀቅ ትላለች። ይኸውልህ ታዲያ ለሁለት ሰው ምርጥ፣ ለሁለት ሰው ምርጥ ነው። አያጨናንቅ። አለቃ ቤት ይሆናል። ገና ያው እየተወጠረ ነው። ነገ ጢም ነው የሚለው ቤቱ

እንግዲህ እዛ ደግሞ ሲሰራ ሳያቸዋለሁ እንዴት እንደሚሰራት ማለት ነው። እና ትኛ ዛሬ መቤታችን ቅዱስ ድንግል ማርያም ፈቅዳ በሰላም በጤናት አደርሰን መቤት ፍቃዷ የሚሆን ደግሞ በሰላም እንድንደርስ እና የው ለእኔ ነው ምንድነው የምታስቡት። እንግዲህ በስንት ፎቶና ጉጉት ደርሰናል። ከወዲሁ ቀድመን የምንሄደው ያው ፀበልም ለመጠበቅ ነው እንጂ ብዙ ሰው አሁን በጉዞ የሚሄድ ሰው ነገ የእለት ሁለት ልብሶች ብዙ ነገር ስለሚያስፈልግ ነው እንግዲህ ያው ፀበል የያዝነው አስር ሊትር ነው። እና ደግሞ ይችን እለት እለት እንጠጣበት ይሄን ርቀን አስቀምጥ ነው እንጠበቃለን። እንግዲህ አታውቃትም፣ ፃድቃኔ ገዳምን ላስጎበኛት ነው። ፀበሉ ቦታ ቁጥታ ቁጥ ካላችሁ ትንሽ እግር መንገድ አለው። እንግዲህ እንደውም አሁን ደረቅ ስለሆነ ነው እንጂ አሁን ፍርሰታ ላይ ጭቃ ነው። እየተንከባለልሽ ነው ደስ ይላል። እግዚአብሔር ይፍቀድ እንግዲህ ለፍልሰት ያድርሰን እሱ ተሰጠን ስለሚያሳልፍ እንግዲህ ለዚህ ያድርሰን እና ብር እናሳልፋለን አዎ እና እንግዲህ ናፍቆን ያው ደርሶልን አልቀሙ መቼ የሚደርሰው ስትል ነበር ለቤቴን አንግሰን እመጣለን እንግዲህ ሐሙስ ናት አሁን ዛሬ ማክሰኞ ነው ዛሬ ናድረን ሮብ እንጠመቃለን ሮብ እናነሱን ማለት ነው ሩ ከዛር ጉዳይ ቤታችን እግዚአብሔር ከሁላችሁ ይሆን። እንወዳችኋለን እና አከብራችኋለን። ሰላሙኑ ምን ይሰማሻል? ሻለን ወደ ፃድቃኔ ለመሄድ ስታስብ እድሜ ለእኔ አለምሽል ላሳይሽ ነው ዛሬ በቲቪ እና በአካል እኮ ይለያያል። ምን ያለ እኮ ድል እኮ አይባልም

ለቪዲዮ ኮተትሽን እንድታየ ዛሬ ቅዱስ ገብርኤል ነው። ደጃችን ገብርኤል አለ። እንግዲህ እንሳለም እና ወደ ጸድቃኔ ይህቺን ቀን ስንናፈቅ ነበር ደረሰልን። እንግዲህ ያብቃቸው። በጸበት አሰቡኝ። ለመቤቴ ይህን ገሪልኝ አላችሁ በሙሉ በልብ ያላችሁ መሻታችሁን በሙሉ ከኃጢአት በቀር ትፈጽምላቸው። እመቤቴ እውነት የለመናችኋትን አትንፈጋችሁ። ለደጅሽ አብቂኝ፣ ቋጠሮዬን ፍችልኝ፣ በስደት እንዳልቀር በሰላም መልሽኝ። አላችሁ በሙሉ እመአምላክ፣ እመብዙሃን፣ እመንፅዋን እናቴ የጻድቃንዋ ንግስት ያሰባችሁትን በሙሉ ከኃጢአት በቀር ፈጽማላቸው። በሰላም እንድትመጡ መልካም እኝቴ ነው። ሰላም ለኪ በይልኝ አቡነ ዘበሰማያት በይልኝ። ሁላችሁንም አንብቤዋለሁ። እኔ ደካማ ነኝ፣ ኃጢአተኛ ነኝ። የማይረሳው አምላክ መድኃኒዓለም ያስባችሁ፣ ማምላክ አማላጇ እናት አማልዳችሁ፣ እኛ የተቻለን እናደርጋለን። ጸሎት ልመኗ፣ ምርጃ በረከቷ እንደሚደርሳችሁ እናምናለን። ቻው፣ ደህና ሁኑ። እንግዲህ እኔ እንግዲህ ያው ከጀርባ ቀራጭ ነኝ እና እንግዲህ ወለተ ማርያምን ዛሬ የእናንተ ሚዲያ እንግዲህ እንድታየው የምታደርገውን ዛሬ እናስጎበኛታለን ማለት ነው። እንግዲህ የቀረውን ደግሞ እዛ ትቀርጽላችኋለን። ሰላም ሰላሙኑ ቤት የሚሰሩ በእኛ ነው በራሳቸው እንደዚ የሚሰራሉ ማለት ነው። ደረስን እናቴ የጸቀዋን ንግስት እመቤት ይረጅ ደርሰናል። እንዴ ያማረባት ነው እንግዲህ ይሄው። የት ጋነ ቤት ክን የምሰራው ዞር ብለ እዚሁ ድጇን የምንተኛው፣ ምክንያቱም በዚህ ነው የሚያልፉ ታቦቱ በቃ አሁን እንዴት ነው ጸበሉ ቦታ ምናምን የምንሄድ? ኧረ ከነ እኛ ይዘናል። ቢያነሳስ እኔ እየቀረስኩ እኔ እየቀረስኩ አይደል እንዴ መቼም ያንኛው ስልክ ያልመጣም ብለ ነው። ንፋስ አለ ወይ? በስማማንተ ማታማ ይቀዘቅዛል። እመቤቴ አረጉ አባ እናስቀምጥና ይህ ሙሉ እቃ ይዘን በደንብ ምነግራት አለኝ ለስደት እህቶቼ ብዙም አዋያት ምኑ ጋር ብዙም ማካፍላት አለ። ይኸውላችሁ አባቶች እንደዚች ደፋ ቀና ብለው እያስዋቡልን ነው ደጇን። እግዚአብሔር ይመስገን አባ፣ ደረሰኛአለ በብር እንትን ቢባል ደረሰኝ ይቆረጣል። እንደ ሌላው ደብር ደረሰኝ አለ። የቱ ጋር አባ? እዚች ጋር ነው የምፈልገው እኔ አዎ ለምን ትንሽ ደልደል ያለ ስለሆነ ትሻላለች። ምን እየተሰራ ነው? ያጥሮ ወይኔ ሲያምር፣ ቤቷ ሲያምር፣ ግቢዋ ሲያምር። እናቴ የጻድቃኒዋ ንግስት መቤቴ ለደጇ ታብቃችሁ። ቋጥሯችሁን ተፍታላችሁ፣ መሻታችሁን ይቶጋ። እዛች ጥጎ ለሻውን ቤት ክንስራ እንይል ቤቴን ቤቴን እያለ ስለሆነ ቤቱ እንዴት እንደሚሰራ እንይለት እስኪ ወደ ቤት ስራ እንግዲህ ዋይፋይ ቢኖር ይለቀቅላቸው ነበር እንዴ። አንተ ሸራ ነው እንደ የምታናጥፈው ቤት ነው የምሰራው ብለን እ ኧረ ሸራ ይመስላል። እንግዲህ ማየት ነው። ላሳጠረላችሁ እንዳይረዝምባቸው። እሱ ምኑ ነው? እሱ ምኑ ነው ብረቱ ነው በዝ ነው የሚቆመው እኛን የሚያህል ሰዎች አሁን በሱ ነው። እንዲ ረቶሽ እንዴት እንደሚሰራ እንግዲህ ቤቱን እስከሚሰራ ድረስ ዞር ዞር እያልኩ ላስጎብኛቸው እንደ ይሄው ደጇን እንደ እያሳመሯት ነው። ሰው በዚህ ደረጃ ነው ብታወት ይው ሰው እንዴት እንደሚያምር ይሄማ፣ በቃ መተላለፍያ አይኖርም በእነሱ ላይ ሲዘረጋ። እሺ፣ ይሄው ቤቱን ሊሰራ ነው። እንግዲህ ቤቱን የሰራ የመጀመሪያ ወንድ እንዴ! እስኪ አንተ አባ ቡርጭ እኮ ወጣ ይብላችሁ ታምናላችሁ ተመልካቾች፣ የሚሰራው ምግብ ማን እየበላው ነው እንዳይሉ ብቻ። ትንሽ እንዳይረዝምባቸው ላሳጥርላቸው። ያቆያል፣ በኋላ ሲቆም ደግሞ ትንሽ። ለምን ይህ ሁሉ እስኪጨርስ ምን አገጅኝ እንዳትለይ። ወንድ ነው ቤት የሚሰራ አደል ተመልካቾች ይውላችሁ የያዝኩት ኮኮት እኮ እንደዚህ ነው የታቀፍኩት፣ በቃ በደረቴም በጀርባዬም፣ እና እስኪ ዛቃም ያውቃችን አለ። በቃ እስኪ ስጨርስ ደግሞ አስገባለሁ። ትንሽ ሲቀር፣ አንተ ወደ ጎላው እንዳታረግ፣ ወደ ጎላው፣ ወደ ጎላው ተርግ፣ እንዳንወድቅ። ይህቻትና ቤቷ ቆመች። አሁን የምር ነፋስ አይወስደው ኑሮ በዘዴ መሀንዲስነት። እንግዲህ ጻድቃኔን እንዴ ነው እየመጣ የምታከብረው? እንደ እንዴ ቤት እየሰራ በዳሙስ እዛ አዳራሽ ሆኖም ከዚህ ሁሉ አዳራሽ እኮ ይሞቃል። ወይ ደግሞ ሦስት ቀን ምናምን አርፍቼ ስለሆነ የሚሄደው አዳራሽ ይሞላል። አሁን ሁሉ እቃችን ሁሉ ይዘንን። እሺ አሁን ቶሎ ጨርስ። እቺን ቤት ይዘህ እንዴት ነው የሚቆረቆረው? ቤቱ እንግዲህ ያው ሲሰራ ካያችሁ የምርግን ትልቅ ቤት ሆነች። ከባለፈው ይተልቃል እንዴኛው እንግዲህ ሁሉ ዕቃ ሲችልና እኛን ሲያስተኛን ማየት ነው። ምንድን ነው ፋስ ማስከበያናት እይቶ ንፋስ የሚገባው ወንፊት ስለሆነ በላው። አሁን ብርድ ነው ያስፈልገን? ከላይ ምንድነው የምታለብሱ ሸራ አይበርድም። አሁን ለምሳሌ እሺ፣ እሺ የሚለበስ ደግሞ ሌላም ትለብሳለች እዚህ ቤት ለስሙት እንግዲህ ይሄ ዝናብ ያስገባል ማለት ነው እሱ ምንድን ነው ከላይ ይሄ ዝናብ ያስገባል ማለት ነው ይበሰብሳል?

ቤት እግዚአብሔር ነው። ኑ ኖ ቤት ለምቦሳ ሲባል ሰሮን ቦሳ ይባላል። ትርጉሙን ባላውቀው እንግዲህ እችን የምትመስል ቤት አዳራሽ፣ ያው እታች ስለሆነ ነው ጸበል ቦታ እዚህ። ደግሞ በእኛ ደግሞ ቤተ መቅደሷ ደጇ ጠገቧ እንድንሆን ስለፈለግን ነው እንጂ አዳራሽ አላት። ግን አዳራሽ የጸበል ቦታ ውታይ ነው፣ እዛ ነው የሚገኙት። እስኪ እቃውን ምኑን ይዘው ቤት ውስጥ ገብተን ትላላችሁ።

ሱዳን ያለ ኳተራችሁ ሁሉ ይፍታላችሁ። የጻድቃኔ መንግስት ልመናችሁን በሙሉ ተስማለን ተስማችሁ ብለናል። እንግዲህ ያው እዚህ ቤት መሰለ ሰርተናል። ያው ሰላም ሰላም፣ እግዚአብሔር ከሁላችሁ ይሁን። ይታያሉ ሌሎ እግዚአብሔር ልጆች ዛሬ እንግዲህ ትናንት የዕለተ ቀናችን ስላሴ ነበር። ዛሬ የዕለተ ረቡ ደግሞ ተጸበር ምርት ወይ የጸበር ቦታውና ወደ ላይ ወደ ገዳሙ ነው የሚሄደው እንግዲህ ፀበሉ፣ ይህ ሁኔታ እንግዲህ እንደት እንደሚያምር እና እንደዚህ ተጸበለናል። እግዚአብሔር ይመስገን የምብዙሃን እናቴ፣ እናንተንም ለደጁ ታብቃቸው። ፀበልተኛውን ይኸውልን እንግዲህ ይህ ሁላችሁ እንደት እንደሚያምር ውበቱ እራሱ እግዚአብሔር አምላክ ሁላችሁንም ለደጁ ያብቃቸው። ቀጣይ ወደ ተራራ ነው። እስኪ ሽቅብ አሳያቸው፣ ወደ ገዳም ነው። ሂጂ ላፊ በቃ ከቤተ ክርስቲያኗን የመጣ ነው። ከዛ ጋር ነው። በጣም ተራራ ነው። እዚህ ጋር ደግሞ ያች ጉድ ሌላ ምትታየው ሳል ቤተ ክርስቲያን ማርያም ጫፏ ትታያለች። ከዛው ደግሞ ወደ ገዳሙ ነው። የጸበሉ ወረፋ እስኪ ደርሰን ድረስ ያው እንግዲህ እዛ ጋ ጀረኪነ ይታያቸዋል። እዛ ጋ ዙም እናደርግላቸው ከታያቸው ጀረኪ ነው ላይ ዳገት ነው እሱ። እስኪ ደርሰን ድረስ ወደ ገዳም ዋሻ ገብተን እንመጣለን ማለት ነው። ይሄን ይመስላል። በረከት የሰጡ እህታችን አለች። እህታችን መርዓተ መድህን ገብረ ሚካኤል ይባላሉ። ባልና ሚስት ናቸው። ከወርወር ከወርወር በረከት የሚሰጡ ናቸው። ማምላክ በረከት ይስጣቸው። ዛሬም 11 ሺህ ብር ይዤ እመጣለሁ። ለመናኛ አባቶቼ እንዴት እንደምናስረክብና ያለ ቀረጻ አይቻልም። ያው ግን እነሱ እሷም ደግሞ እርጉዝ ናት። ምራተ መድን፣ በሰላም ይገላግልሽ እያላችሁ በጸሎት አስቡልኝ። እንግዲህ ለመናኛ አባቶቼ ከዚህ ጋር ጀምረን እንፈቅብ መወጣ እግዚአብሔር ይስጥልኝ። መንገዱን ጀምሬ ላገቷል።